ለብልጽግና ባለን ጉጉትና ስራ ላይ እንቅፋት የሚሆን ፖለቲካል ማርኬት ፕሌስ ባይ ሁኮር ክሩክ መገረዝ አለበት። ምን ፈተና አለብን ያላችሁ እንደሆነ ፖለቲካል ማርኬት ፕሌስ። ትልቁ የዚህ ሀገር ፈተና ፖለቲካል ማርኬት ፕሌስ ነው። መገረዝ ያለበት ተውት፣ እሱ ነው ለብልጽግና ባለን ጉጉትና ስራ ላይ እንቅፋት የሚሆን ፖለቲካል ማርኬት ፕሌስ ባይ ሁኮርኩሩክ መገረዝ አለበት። አደገኛ ስለሆነ ጉዞአችንን ስለሚያቆመን፣ እስካሁን ያለው ሪፎርም ፖለቲካል ሪፎርም፣ የህግ ሪፎርም፣ የተቋም ሪፎርም፣ የኢኮኖሚ ሪፎርም ብለን በትንሹ በትንሹ እንየው። አንደኛ ፖለቲካል ሪፎርም ምን አለ? ባለፉት ሶስት አራት ዓመታት ምን ሰራን ብለን እንመልከት። አንደኛ በርካታ ሬስትሪክሽን ነበረ አንስተናል። ከሀገር ውስጥ መውጣት የማይችሉ ሰዎች አሉ፣ በሺ የሚቆጠሩ ሀገር መግባት የማይችሉ ሰዎች አሉ። ተነስቷል። ይሄ ፖለቲካል ሊበራሊዜሽን ስለሆነ ተነስቷል። በኢትዮጵያ ታሪክ ሻል ያለ ምርጫ ተካሂዷል። በኢትዮጵያ ታሪክ ፎር ዘ ፈርስት ታይም የተቃዋሚ ፓርቲ አመራሮች ያሉበት መንግስት ለመጀመሪያ ጊዜ በጋራ ፖሊሲ ዲስከስ የሚያደርጉ መንግስት ተፈጥሯል። ፖለቲካል ሪፎርሙ በጣም በርካታ ጉዳይ አንስቷል። ሞስት ኢምፖርታንትሊ ምንም እንኳን ፍሬው ማየት ገና ጊዜ የሚጠይቅ ቢሆንም የናሬሽን ለውጥ መጥቷል። ወንድማማች ነን፣ ኢትዮጵያዊነት፣ በጋራ መኖር፣ ሁሉ እኩል ነው አጋር ታጋር የለም የሚል ናሬሽን በጽሁፍ፣ በንግግር፣ በአሰራር ተጀምሯል። በጣም ብዙ ስራ ቢቀረውም ምንድን ነው ፖለቲካል ሪፎርማችን ላይ ያለብን ችግር ያላችሁ እንደሆነ ሎውለስነስ ነው። መናገር የሚችል መሳደብ የሚችል ግን የማይጠየቅ ሰው ያለ ይመስለዋል። በጣም ብዙ ሰው እንደዛ ነው። ዲሞክራሲ ማለት መስደብ መናገር ማዋረድ፣ ግን መጠየቅ የለበት። እንትና እኮ ታሰረ፣ ወንጀል ሰራ አልሰራ አይደለም ታሰረ። ዴሞክራሲ ኃላፊነትና ግዴታ ነው፣ መብትና ግዴታ ነው። መብትም አለ በህግ፣ ግዴታም አለ በህግ አግባብ። እሱም ባላንስ ማድረግ ገና ብዙ ስራ ይጠይቀናል። ናሬሽን ለውጥ ግን መጥተናል። ፖለቲካል ሪፎርም። ሁለተኛው ሌጋል ሪፎርም ነው። ሌጋሊ የካውንተር ቴሮሪዝምን ህግ ቀይረናል። ያ ህግ ብዙ ቤት አፍርሷል፣ ብዙዎችን ህይወት ቀጥፏል። ተቀይሯል እሱ። ሁለተኛው ሚዲያ ህግ ነው። ሚዲያ የተለጎመ ነበረ። በጣም ብዙ ዌብሳይቶች ባንድ ነበሩ፣ ጃምድ ነበሩ። እነዚህ ሁሉ እንዲሻሻሉ ተደርጓል። የሲቪክ ሶሳይቲ ህግ ተቀይሯል። የኮርት አድሚኒስትሬሽን ህግ ተቀይሯል። የምርጫ ህግ ተቀይሯል። የሂዩማን ራይትስ ኮሚሽን ተቀይሯል። ከሁሉ በላይ የሚገርመው ግን ስልሳ ዓመት የቆየው ኮመርሻል ኮድ ተቀይሯል። ስልሳ ዓመት የቆየው በጃኑዌሪ ጊዜ ወጣ ነው ኮመርሻል ኮዱ። በሕግ አንጻር ብዙ ለውጥ ተካሂዷል። በፖሊሲ በስትራቴጂ በአዋጅ በደንብ ግን ዋና ዋና የምንላቸው ከእኛ ጋር በቀጥታ የሚያያዙ ጉዳዮች እንደነዚያ ሪፎርም ተካሂዷል። ታዳ ሌጋል ሪፎርሙ የህግ ሪፎርሙ ለምን ፍሬ አላፈራ፣ ምን ያክል ውጤት አመጣ የሚለውን ደግሞ በቻሌንጅ ውስጥ ምና ይሆናል። ሪፎርሙ ተሰርቷል። ሶስተኛው ኢንስቲቱሽናል ሪፎርም ነው። ኢንስቲቱሽናል ሪፎርም በሚመለከት መጀመሪያ የሰራ ነው። ዴሞክራቲክ ተቋሞች ናቸው። ቻሌንጅ የነበረብን ኤሪያ እንደ ስርዓት እንደ መንግስት እንደ ሀገር የተናጥንበት የምርጫ ቦርድ፣ ሂውማን ራይት ኮሚሽን ፍርድ ቤት ራሱ ፓርላማ፣ ከነሱ በኋላ ሎ ኢንፎርስመንት ኤጀንሲስ መከላከያ፣ ፖሊስ፣ ኢንቴሊጀንስ፣ መከላከያ፣ ፖሊስ፣ ኢንቴሊጀንስ። ብዙዎቻችሁ እንዳያችሁት እጅግ አመርቂ ስራ ተሰርቷል። መከላከያ፣ ፖሊስ፣ ኢንቴሊጀንስ በአንድ ዓመት በአምስት ዓመት የሚገነባ አይደለም። በሂደት ስራ ይፈልጋል። በሂደት በቀጣይነት ሎ ኢንፎርስመንት ኤጀንሲስ ማደራጀት ሲባል መሳሪያ የሚያመርቱ ሀገራት እኛ ላይ ጦርነት ማወጅ የሚችሉት ደካማ ተቋማት ካሉን ነው። ተቋም ጠንካራ ከሆነ ዲተር ማድረግ እንችላለን። እንዳሻቸው እየሸጡ ሊያዋጉን የማይችሉበት መንገድ መቶ ፐርሰንትም ባይሆን መቀነስ እንችላለን። ከዛ አልፈን ፎሪን አፌርስ እንደ ኤግዛምፕል ማንሳት ይቻላል። ፎሪን አፌርስ የዛሬ ሶስት አራት ዓመት አካባቢ የነበረውን ሌቭል እና አሁን ያለበት ደግሞ ተስፋው ካሁን ባለ ተስፋ ሲታይ አይወዳደርም። በጣም ከፍተኛ የሆነ ቼንጅ አለ። አስደማሚ የሆነ ሪፎርም ስራ ተጀምሯል። በጣም ተስፋ የሚሰጥ ኢንስቲቱሽናል ሪፎርሙ ላይ በጣም በርካታ ስራ ሰርተን ማሳካት ቢኖርብንም ሲግኒፊካንት ቼንጅ አለ። ሌላው ኢኮኖሚ ነው። ኢኮኖሚ ላይ በአራት መ ቀነስ አድርጎ ማየት ይቻላል መግታት መቀልበስ መለወጥ መበልጸግ በሚል መጀመሪያ ቢሮ ስንገባ ሪስክ አቨርሽን ነበር ከፍተኛ ክራይሲስ ለነበረ ክራይሲስ አቨርት ለማድረግ ታስታውሱ ከሆነ ደሞዝ መክፈል እዳ መክፈል በጣም ችግር ነበር መጀመሪያ የነበረው ልመና ነው አረብ ሀገር ምናምን ሄደን ለማምነን ብር አመጣን እና ትንሽ ጭንቀቱ ተነፈሰ። የመጀመሪያው አመት፣ በአመቱ ሆም ግሮን ሪፎርም አጀንዳ ተቀረጸ። ሆም ግሮን ሪፎርም አጀንዳ በጣም ብዙ ነገሮች በውስጡ የያዘ ቢሆንም ቢያንስ ሬቬኒው ታክስ እናሻሽል፣ ቴሌኮሙኒኬሽን እና አንዳንድ የመንግስት ተቋማት ሊበራል ይደረጉ እነ ገርድ እነ ኮይሻ የቆሙ ፕሮጀክቶች እናስጀምር፣ ሪስክ አቨርት አድርገናልና፣ ቶሎ ብለን ስራዎቻችን ወደ ነበረው ትራክ እንቀጥለ ወይም እናስበልጥ የሚሉ ሀሳቦች ይዞ አስር ቢሊየን ዳላር ከዶነርስ ተጨማሪ እናመጣና የኢትዮጵያን ኢኮኖሚ የሚያረጋጋ ስራ እንሰራለን። በተጨማሪ ደግሞ ዴት፣ በጣም ብዙ ዴት ኮመርሻል ሎን ስለነበረብን አንደኛ ኮመርሻል ሎን ይቁም ባይዞ ባለፉት አራት ዓመታት አንድም ብር ኮመርሻል ሎን ተበድረን አናቅመኛ። ነገር ግን የተበደርነው ኮመርሻል ሎን ደረሰ ጊዜው። ሲያበድሩ ድሮ ባቡር እንሰራላችኋለን አምስት ዓመት አትከፍሉም፣ ከአምስት ዓመት ባት ከፍላላችሁ። ኢንዱስትሪያል ፓርክ እንሰራላችኋለን አምስት ዓመት ነፃ ነው፣ ከአምስት ዓመት ባት ትከፍላላችሁ። በሙሉ እኛ ላይ ወደቀ እኛውን ክፈሉ ተባልን ማለት ነው። ጊዜው ደርሶ በዚህ ምክንያት ኮመርሻል ሎን ይቁም በጣም በርካታ ሀሳቦች ሆም ግሮን ሪፎርም አጀንዳ ይዞ መጣ። ሆም ግሮን ሪፎርም አጀንዳ ባይደረግ ኖሮ ዜር ኢዝ ኖ ዌይ ህዳሴ መቀጠል አንችልም። ባይ ዘ ዌይ ኮይሻ ፕሮጀክቱ ቆሟል ሳይሆን፣ የኮይሻ ልጆች በጣም ስማርት ናቸው። መረጃ እየያዛቸው መጀመሪያ ስንሄድ የመጀመሪያ ቪዚት ከነፎቶ አለ። ሁለተኛ ቪዚት ወደ ታች ቆፍሮ አለ ሶስተኛ፣ አራተኛ ምናምን እያሉ አስረኛ ደርሷል። አሁን ግድቡ የነበረችው ሚኒ ግድብ ሊያልፍ ደርሷል፣ የሚታይ ነው። እነዚህ ፕሮጀክቶች ሪቫይቭ ያደረጉት በሆም ግሮን ሪፎርም አጀንዳ ነው። ከዛ በኋላስ የአስር ዓመት ፐርስፔክቲቭ ፕላን እናውጣ ተባለ። እዚህ ውስጥ አንደኛ በኮመን ፍሬምወርክ እዳዎቻችንን ማስተካከል ሁለተኛ እዳ በተቻለ መጠን እየከፈል ማኔጅ ማድረግ፣ ከአይኤምኤ ፎል ባንክ ጋር ያለውን ነገር ማስተካከል፣ እድገት ማስቀጠል፣ ኤክስፖርት ማሳደግ፣ ገቢ ማሳደግ፣ በሂደት እዳ ጫና ወገባ ያላጎበጣት በአፍሪካ ከአምስት ትልልቆቹ ኢኮኖሚ አንዷ የሆነች ታስታውሳላችሁ፣ ባለፈው ጉባኤ ላይ ኢትዮጵያ ከአምስት ትልቅ ኢኮኖሚ አንዷ ትሆናለች። ትዝ ይላችሁ ዓለም ረሳችሁት። አሁን ዛሬ ሆናለች። ዛሬ በሰብ ሰሃራ ዘሰርድ ቢገስት ኢኮኖሚ ነው የኢትዮጵያ። እኛ ስንመጣ አምስተኛ ነበርን፣ ኬንያና አንጎላ ነበሩ። አሁን ሶስተኛ ነን። ታስታውሱ ከሆነ ሃንድረድ ቢሊየን ዳላር ጂዲፒ መግባት ነበር ኢሹዋችን። አልገባንም ነበረ። አሁን 126 ቢሊየን ዳላር ነን። ይሄ የወለድ ባንክ ነው ማውራችሁ፣ እንጂ ይበልጣል እርግጠኛ እንደሚበልጥ እርግጠኛ ነኝ እኔ ፐር ካፒታ ኢንካ አንድ ሺህ ገባ ብለን ስናዊት ይላቸዋል ቱርስ ባክ አንድ ሺህ ገባ ምናም ስንል አንድ ሺህ ሁለት መቶ ገብተናል። ይሄ ሁሉ የወርልድ ባንክ ዳታ ነው። ይሄንን ፔስ ያመጣው የፕሮስፔሪቲ ፐርስፔክቲቭ ፕላን ነው። ቻሌንጆች እንዳሉ ሆኖ ማለት ነው። በተለይ በተለይ በአንድ ሴክተር ላይ መር የሚል ኢኮኖሚ አንከተልም። ግብርና፣ ኢንዱስትሪ፣ ማይኒንግ፣ አይሲቲ፣ ቱሪዝም ሁሉም እንቀሳቀሳለን ያልነው ነገር በከፍተኛ ደረጃ አግዟል። አሁን ቱሪዝም በእኔ ግምት በሚቀጥሉ ሶስት አራት ዓመታት ሰላም ካስቀጠል ምናልባት ከሁሉም የኢኮኖሚክ ሴክተር በላይ ብዙ ብር የሚያመጣ ቱሪዝም ነው። ምክንያቱም ዋናው ኢኮኖሚ አሁንም ሼር፣ ትልቁ ሼር ሰርቪስ ነው። እዛ ውስጥ ግን ቴሌኮሙኒኬሽን፣ ፋይናንሻል ሴክተር፣ አየር መንገድ ነው የያዘው ትልቁን ሀብት። ቱሪዝም ሲያድግ እነሱም ያድጋሉ ብቻ ሳይሆን የግብርናን እና የኢንዱስትሪን ሼር በከፍተኛ ደረጃ ሰርቪስ እንዲወስድ ያደርጋል። አሁን ካለው በላይ እስከዚህ ድረስ ያለው እስከ መለወጥ ነው። መጀመሪያ አቨርት እናርግ እንቀልብስ እንክታ ያለውን የውድቀት መንገድ በሆን ግሮን ደግሞ እንቀልብስና ወደ ዕርገት ትራክተሪ እንምጣ። በፕላን ደግሞ የለውጥ ጎዳና የብልጽግና ፋውንዴሽን እንጀምር። ከዛስ ኢትዮጵያ የብልጽግና ፋውንዴሽን ላይ ከወደቀች በኋላ ከቆመች በኋላ ቀጣዩን የብልጽግና ጉዞ ቁልቁለት ያደርገዋል። አሁን ጉዞ ዳገት ነው። ባለፈው እንዳነሳ ነው፣ የዳገት ጉዞ አድካሚ አታካችና በጣም ቀስ ያለ ነው። አንዴ አንሎክ ከሆነ በኋላ ግን ከተከፈተ በኋላ በሩ ራሱም ይፈሰው አሁን ምትለምነው ሁሉ እየመጣ ይለምናል ይፈሳል። አሎክ ማድረግ ግን ቀላል ጉዳይ አይደለም። የኢኮኖሚክ ሪፎርሙ በተለይ በተለይ ግብርና ላይ የመጣውን ለውጥ በሚቀጥሉት አራት ዓመታት የባለፈውን ድል ሳናቋርጥ አዳዲስ ስራዎች እየሰራን ከቀጠል ሲግኒፊካንት የእድገት ምጣኔ ማረጋገጥ የሚያስችል አቅም ይፈጥርልናል። መቋረጥ የለበትም፣ እንደዚህ ሳይሆን ቀጥሎ መሄድ አለበት እድገቱ። የመጨረሻው ስብራቶች ደግሞ አሉ። በማንነት ስብራት አለ፣ በካርታ ስብራት አለ፣ በሰፈር ስብራት አለ፣ በናሬሽን ስብራት አለ፣ በኮንስቲቱሽን ጉዳይ ስብራት አለ። ብዙ ጣጣዎች አሉብን። እያንዳንዱ ሰው የራሱ እሹ አለሁ፣ በየሰፈሩ እሹ አለሁ። ይህን ደግሞ ብልጽግና በቃ እንደዚህ እንደዚህ ይውንላችሁ ብሎ ሊፈታ አይችልም። ቢኮዝ ሰፊውን የሚያሳትፍ መሆን አለበት። ኢንክሉሲቭ ናሽናል ዲያሎግ የተባለበት ዋናው ምክንያት በምክክር በንግግር፣ በውይይት ትናንት ያሉ ጠባሳዎችና ስብራቶች ጠግነን ለልጆቻችን የምትሆን ሀገር መፍጠሪያን ፋውንዴሽን እንታው ነው አሳትፈን ለዛ የተጀመረው ጉዳይ ሙሉ በሙሉ ውጤት አመጣ ባይባልም ፋውንዴሽን ተጥሏል። እዚህ ጋ ማስተዋል የሚኖርብን ጉዳይ አንደኛ ናሬሽንን ቀይር። ከፋፋይ ናሬሽን አደገኛ ነው ብለን ናሬሽን ቀይረናል። ቢያንስ ሚዲያዎቻችን፣ ንግግሮቻችን፣ ልጆቻችን ላይ የሚዘራው ዝራ የሚቀረነው ኃይል እንደተጠበቀ ሆኖ ናሬሽን እንደ መንግስት ቀይረናል። ሁለተኛ ኢትዮጵያ አትፈርስም። ኢትዮጵያ ትቀጥላለች ሲባል ለብዙዎች ቀልድ ነበር የማይቻል ኢትዮጵያን ማፍረስ እንደማይቻል በተግባር ብልጽግና አረጋግጧል በተግባር በንግግር ሳይሆን የማይፈርስ ሀገር መሆኑን አሳይቷል ይሄ ግን በቂ አይደለም ከሰርቫይቫል በኋላ ስብራቶቻችን ተጠግነው በጋራ የሚያቆመን ነገር ካልፈጠርን በስተቀር ነገ አዲስ ግጭት ይፈጠራል ወደ ኋላ የማያይ ሾፌር ወደፊት ብቻ መንዳት አይሆንለትም። ስፖኪዮ ያለው በፊትም በኋላም አካባቢ የቃኘን እንድንሄድ ነው የሚባልበት ዋናው ምክንያት ትናንትና የዛሬ መሰረት ነው። ችግር ይኖርበት ይችላል። ዲና ያርገው ሳይሆን አስተካክል ትቀጥላለ። ይሄን ሁሉ ሪፎርም ከሠራን ይሄን ሁሉ ለውጥ ካመጣን ምንድን ነው አንቆ የያዘን? ለምንድን ነው ከዚህ በላይ መጓዝ ያልቻልን ነው ያላችሁ እንደሆነ የፖለቲካ ገበያ የፖለቲካ ማርኬት ፕሌሱ የተበላሸ መሆኑ ነው። ኢትዮጵያ ውስጥ አሁን ባለው ሁኔታ የኔሽን ቢልዲንግ እሳቢዎቻችን የተቋም ግንባታ ሀሳቢዎቻችንን በከፍተኛ ደረጃ እየናጠ እያደናቀፈ ያለው ፖለቲካል ማርኬት ፕሌሱ ነው። ፖለቲካል ማርኬት ፕሌሱ ከጊዜ ወደ ጊዜ መልኩን እየቀያየረ የብልጽግና ጉዞውን አደጋ ውስጥ የሚከት ልምምድ የኢትዮጵያን ፖለቲካ ላንድ ስኬፕ ወሮታል። የፖለቲካ ገበያ ሲባል ፖለቲካ በሁለት ይከፈላል። አንድ ህጋዊ ፖለቲካ ነው፣ በህግ የሚከወን ፖለቲካ ነው። ሁለተኛው በገንዘብ በጥቅም የሚከወን የሚሸቀጥ ፖለቲካ ነው። ፖለቲካል ማርኬት ፕሌስ ማለት ፖለቲካን እንደ ማንኛውም ኮሞዲቲ እንደ ማንኛውም ሸቀጥ መግዛት፣ መሸጥ፣ መለወጥ የሚያስችል ሁኔታ መፍጠር ማለት ነው። አንዳንዴ ካሽ፣ ሌላ ጊዜ ኢንካይንድ ሊሆን ይችላል። ፖለቲካ የሚሸቀጥበት አውድ ሲኖር ፖለቲካል ማርኬት ፕሌስ ይባላል። ይህም በህግ እና በገንዘብ ይከፈላል። በህግ ሲሆን የሚሰራቸው መልካም የሆኑ ክፉ ነገሮች የህግ ከለላ ያላቸው በህግ አግባብ የሚከወኑ መገመት የሚያስችሉ ሲሆኑ፣ በገንዘብ በሚሆንበት ሰዓት ግን የተለየ ዳይመንሽናል አንደኛ በገንዘብ በሚሆንበት ሰዓት ኢ መደበኛ እና ግለሰባዊ ነው። ፕሬዲክት አይደረግም በምስጢር ላይ የሚነገረውና በተግባር የሚፈልገው በተለያየበት ሁኔታ በስውር ለሰዎች የግል ጥቅም ሲባል የሚካሄድ ነው። ሁለተኛ ለእያንዳንዷ ሙመንት ትርፍ ያሰላ ነው፣ ሸቀጥ ነው። ሶስተኛ ዋናው ግቡ ስልጣንና ሀብት መቀራመት ነው። ይሄ ሽቀጣ በከፍተኛ ደረጃ የልማት ፍላጎቶቻችን እንዳይከወኑና ዓለም አቀፍ የፖለቲካል ማርኬት ፕሌስ ውስጥ ተሳስሮ የሚሰራ ሆኗል። አጀንዳ ሰምዌር ይደረጋል፣ ተቀባይ ነው እሱ። አንዳንዴ ያቀዋል፣ አንዳንዴ ያቀውም። ሲያቅም ሳያቅም የዛን አጀንዳ ማስፈጸሚያ መሳሪያ ሆኖ ያገለግላል። ሚዲያው፣ አመራሩ፣ ፖለቲከኛው፣ ባለሀብቱ፣ ምሁሩ የዚህ ጉዳይ ሰለባ ነው። የዚህ ጉዳይ ሰለባ ነው። ፖለቲካ በገንዘብ በካሽ ወይም በካይንድ በሚሸቀጥበት ሁኔታ ውስጥ በተለይ ደህንነትና ብሔርተኝነት በሚታዩበት አገር ውስጥ ብልጽግናን ማረጋገጥ አይቻልም። በአንድ በኩል ደህንነት አለ፣ በሌላ በኩል የኔኔ የሚባል ብሔርተኛ ቲንኪንግ አለ። እዛ ላይ ፖለቲካል ማርኬት ፕሌሱ በግብይት የሚከናወን ከሆነ ግለሰቦች ያተርፉ እንደሆነ እንጂ እንደ ሀገር መበልፀግ አይቻልም። መሰረታዊ እንቅፋት ሆኖ ጉዟችንን ሊያደናቅፍ የሚችለው በሽታ ፖለቲካን ከወል እሳቤና ዓላማ ውጪ የሸቀጥ አንድ ኮሞዲቲ አድርጎ ማሰብ ነው። መታየት የሚገባ ጉዳይ ነው። ፖለቲካ ስርዓት ሶስት ዋነኛ ውቅሮች አሉት። በትሪ አይ ይባላሉ። አንደኛው አይዲያ ነው ዘር ለምታደርገው ነገር ሁሉ አይዲያ ዘር ነው። አይዲያ ካለ ኢማጂን የማድረግ አቅም ካለ ያን የሚሸከም አንድ ግለሰብ ካለ ግለሰቦችን የሚያባዛ አቅም ካለ ፍላጎት መከወን ይቻላል። አይዲያ የመጀመሪያው ነው። ሁለተኛው ኢንዲቪጁዋል ነው፣ ኮንቴነሩ። ያን አይዲያ የሚሸከም ኮንቴነር ነው ኢንዲቪዥዋል። ሶስተኛ በግራንድ ተወት ውስጥ በግራንድ ዓላማ ውስጥ ግለሰብ ግለሰብ ስለሆነ በርከት ያሉ ቡድኖች ተቋማዊ በሆነ መንገድ ካልተፈጠሩ በስተቀረ ትልቅን ሀሳብ መከወን አይቻልም። አንድ ሰው ሊያስብ ይችላል፣ የራሱን ድርሻ ሊሰራ ይችላል። ግን ሀገራዊ በሚሆንበት ሰዓት ግራንድ በሚሆንበት ሰዓት ተቋም ያስፈልጋል። አይዲያ አይዲያ የሚሸከም ኢንዲቪጁዋል ኢንዲቪጁዋል አሰናስሎ እንደ አንድ ሰው የሚያሰማራት ተቋም ያስፈልጋል። ተቋም መገንባት ለኛ ኢምፖርታንት የሚሆንበት ዋነኛው ምክንያት ኔሽን ቢልዲንግ የሚሸከመው መሰረት ተቋም ስለሆነ ነው። ተቋም ካልተገነባ ኔሽን ቢልድ ማድረግ ያስቸግራል። ይሄ መሰረታዊ ሶስት ውቅር ለዲሞክራሲያዊና ለፖለቲካል ገበያ ያለውን ዲፍረንስ ጎን ለጎን ማየት ነገሩን አጥፎ ለመረዳት ያግዘናል። አይዲያ ሀሳብ፣ በዲሞክራሲ ልምምድ ውስጥ ማርኬት ፕሌስ ኦፍ አይዲያ ስለሆነ ማንም ጥሩ ሀሳብ ያለው ሰው ከየትኛውም እምነት፣ ከየትኛውም ዘር፣ ከየትኛውም ሰፈር ቢመጣ በአይዲያው ምክንያት ተቀባይነት ይኖረዋል። ቢኮዝ የፖለቲካል ላንድስኬፑ ፖለቲካል ማርኬት ፕሌሱ አይዲያ ላይ ቤዝ ያደረገ ስለሆነ፣ የፖለቲካ ገበያ ባለበት፣ የከረረ ሽኩቻ ባለበት ግን ታማኝነት የለም። አይዲያው ምን አይነት ነው ሳይሆን ማን ተናገረው ነው። አንድ ቋንቋ አደን ሲናገረው፣ ደመቀ ሲናገረው፣ አብይ ሲናገረው ዘሴም ሀሳብ ተቀባዩ ጋር ሲደርስ ደመቀን አይቶ የሚቀበል አደና አይቶ የሚቀበል ከሆነ ሀሳቡን ሳይሆን ሰውየውን ነው የማየው። ሎያሊቲው ለአይዲያ ሳይሆን ለግለሰቡ ነው። ለዚህ ነው አይዲያ በዲሞክራሲ ውስጥ ፖለቲካል ማርኬት ፕሌሱ አይዲያ ላይ ቤዝ ያደረገ ነው ሲባል፣ በፖለቲካል ገበያ ውስጥ ደግሞ አይዲያ ሳይሆን ፖለቲካል ማርኬት ፕሌሱ ክሊክሽ ነው፣ ሎያሊቲ ነው ኔትወርክ ነው። የሀሳብ ግዝፈት ሳይሆን የሀሳቡ ምንጭ ማን ነው በሚል የሚወሰድ